ተጠባቂው ጨዋታ በኢትዮጵያ ቡና አሸናፊነት ተጠናቀቀም። በ25ኛ ሳምንት የኢትዮጵያ ፕሪምየር ሊግ የሶስተኛ ቀን ጨዋታ ቀን ዘጠኝ ሰዓት ላይ በሀዋሳ ዩኒቨርሲቲ ሜዳ ፋሲል ከተማ ከኢትዮጵያ ቡና ያገናኘ የሳምንቱ ተጠባቂ ጨዋታ በኢትዮጵያ ቡና አንድ ለምንም አሸናፊነት ተጠናቋል። የቡናማዎቹን ብቸኛ የማሸነፊያ ግብ አጥቂ ኮንኮኒ ሀፊዝ በ24ኛ ደቂቃ ላይ ማስቆጠር ችሏል። በዝናባማ የሀዋሳ አየር ንብረት ታጅቡ የተደረገ የሁለቱ ቡድኖች ጨዋታ ብርቶ የመሸናነፉ ክር የነበረውና ለይታ ማራኪ ሜዳ ላይ እንቅስቃሴ የታየበትም ነበር ቡናማዎቹ በኳስ ቁጥጥርም ሆነ በግብ ሙከራ ተችለው የታዩበት ይህ ጨዋታ ከአንድ በላይ ግብ ማስቆጠር የሚችሉበትን እድል ቢያገኙም ሳይጠቀሙበት ቀርተዋልም። አፄዎቹ በአንጻሩ በመጀመሪያው የጨዋታ ክፍለ ጊዜ ተዳክመው የታዩ ሲሆን በሁለተኛ የጨዋታ አጋማሽ ተጠናክረው በመቅረቢያቻነት ግብ ፍለጋ በተደጋኘ ቡናማዎቹን የግብ በር ቢያንኳኩም ሳይሰከላቸው ቀርቷል። በጨዋታው አጥቂው ጌታነህ ከበደ ምናልባትም ፋሲል ከተማን ወዳቻነት የሚመልስበትን አጋጣሚ ቢያገኝ በረኛውን አልፎ ባዶ ግብ ያመከነ ሲሆን ለፋሲል ከተማ አስቆጫ አጋጣሚም ነበር። የኢትዮጵያ ቡና መስመር ተከላካይ ረጅም ይፍታ በሁለት ቢጫ ካርድ በሰማኒያው ደቂቃ ከሜዳ ወጥተዋል። ውጤቱን ተከትሎ ኢትዮጵያ ቡና ነጥቡን ከ36 ወደ 39 ከፍ ማድረግ ከመሪው መድን በስድስት ነጥብ አንሶ ዳግም ሁለተኛ ደረጃን ማግኘት የቻለበትን ጣፋጭ ድል ማሳካት ችሏል። ፋሲል ከተማ በአንጻሩ ደረጃውን የሚያሻሽልበትን ዕድል ሳይጠቀምበት ሲቀር፣ ከሶስት ተከታታይ ድል በኋላ አሸናፊነቱ በኢትዮጵያ ቡና ተገጥቷል።